አሰላሙ አሌይኩም ወረህመቱላ ወበረካቱ ውዴ ከሚላ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምድላ። እናንተ እንዴት ናችሁ? ላይክ ሰብስክራይብ ሼር በማድረግ ቪዲዮን አበረታቱኝ ማለት ነው። ዛሬ ከጓደኛ ጋር መጥቻለሁ። ምን ታውቋት አላችሁ? ለነገሩ አዲስ አትባልም፣ ዚነት ትባላለች። እስኪ ተዋውቋት፣ ለማታቋት ማለት ነው። አሰላሙ አለይኩም ወረህመቱላ ወበረካቱ ውዴ ከሚላ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነው። በያላችሁበት ሰላማችሁ ብዝቲበል። ዛሬ እንግዲህ ከከሚላ ጋ ብቅ ብለናል። ቪዲዮ ከተመቻችሁ ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታት ስዋት እንግዲህ ጎራ ብላለች። ዛሬ እሷም ቻናል አላት። ትመጣለች በቅርቡ ማለት ነው ኢንሻላህ። እና ዛሬ አንድ ርዕስ አለኝ የሰማሁትን ወይም ያየሁትን ለማካፈል ለእናንተ መጥቻለሁ ማለት ነው። ባለትዳር ለሆናችሁ ሴቶች በአገሩ ከሀገር ውጭ የምትኖሩ ሴቶች ማለት ነው። እንደን አይነቱ ናችሁ የምትኖሩ ከሀገር ውጭ ልጆቻችሁን በሀገር ውስጥ ያሉ ቤተሰባችሁ በሀገር ውስጥ ያሉ ነው። ይሄ ምክር ለእናንተ ነው ማለት ነው። አብዛኛው ሶሻል ሚዲያ ላይ ወጥተን የሌላ ሰው ታሪክ ስንሰማ አናምንም። እኔም ጭምር አላምንም። እኔም ስሰማ እንዴት ምናምን እላለሁኝ እንጂ ነገሮች ይመላለሱብኛል እንጂ አላምንም ማለት ነው። ስለዚህ አንድ ነገር ካልደረሰብን የሆነ ነገር ታልደረሰብን ስለማናምን ያንን ነገር ግማሽ ሰምታችሁ ግማሽ ተምታፈሱት። እስኪ በእኛ ቢሆንስ በእኔ ቢሆንስ ብላችሁ ያን ነገር ሰምታችሁ ብትገብሩት እላለሁ ማለት ነው። ዛሬ የመጣሁበት ርዕሴ ለባለ ትዳሮች ማለት ነው ለሴቶች ማለት ነው ከኢትዮጵያ የምትኖሩም ያላችሁ ከአገር ውጭም ያላችሁ። አብዛኛው በውጭ ሀገር የምትኖሩ የኔ ቢጤዎች ማለት ነው። ልጆቻችንን ቤተሰቦቻችንን ከኢትዮጵያ አድርገን የምንመጣ ልጆቻችንን የላክን ቤተሰብ ጋር ያስቀመጥን፣ ወይም ባል ጋር ያስቀመጥን ሰዎች ማለት ነው። እናንተ ነው ኔ ቪዲዮ የሚለው እስኪ ይሄ ነገር እውነት ነው የደረሰባችሁ አለ ወይስ ደግሞ የለም? ግን አብዛኛውን እያያችሁት ነው። በተለያየ ሶሻል ሚዲያ የሚቀርበውን ነገር እየሰማችሁ እያያችሁ ነው እና ስለዚህ ያን ነገር ካልደረሰብን ስለማናቅ፣ እኔ ለባለትዳር ሴቶች መመጥሮ ምንድን ነው ልጆቻችሁን በኢትዮጵያ ከባሎቻችሁ ጋር ያስቀመጣችሁ ሰራተኛ ጋር አኑረን ባሌኮ ሰራተኛ ይዞ ልጄን ይዞ ልጄ ጋር ሰራተኛ ቀጥሬ ሰራተኛ አለኝ ለልጄ እንደዚህ ነው እያላችሁ ራሳችሁን አታታዱ። ሰራተኛ እንዳትይዙ አንቺ ከውጭ ሀገር መተሽ የመስራት አላማ ካለሽ ልጅሽን ከእናትሽ ሰጥተሽ መምጣት አለብሽ። ሰራተኛ ጋር አስቀምጠሽ፣ በእርግጥ አንድ ልጅ ላይ ሊሆን ይችላል፣ ሁለት ሶስት አራት ልጆች ሊሆኑ ይችላሉ። ሁለት አራት ቢሆኑም ሰራተኛ እንኳን ብትይዙ፣ ቤተሰብ ጋር ብትይዙ ይመረጣል ብዬ አስባለሁ። አንደኛ፣ ቤተሰብ እናንተ በምትልኩት ብር ይጠቀማሉ። ሁለተኛ፣ ልጆቻችሁን ብትይዙም ሰው እንኳን አጋዥ ብትይዙላቸው ቤተሰብ ተጠቃሚ ይሆናል። ልጆቻችሁም እንደፈለጋችሁ አዛችሁ ይዙ ሆናችሁ እንደፈለጋችሁ ሆናችሁ ልጆቻችሁ ያርጋሉ ማለት ነው። አማ ሰራተኛ ይዛችሁ የሰራተኛ ብር ደርሷል ደሞዝ እየተባላችሁ እንዳትበሉ። ልጆቻችሁን በፍጹም ከቤተሰብ ውጪ ባል ጋር አስቀምጣችሁ እንዳትመጡ ነው የምለው ማለት ነው። እና በዚህ እንትን የሆነ ችግር ቢፈጠር፣ ልጆቻችንን ልጆችሽን አታናግሪም፣ ልጆቻችሁን ስደቧት ብራት ትልክም እናታችሁ ምናምን እንደዚህ አይነት ነገር ነው። በዛ ላይ ደግሞ ልጆች ምን ይላሉ? ምን ይሰማቸዋል? ልጆችስ የወደፊት እጣፈንታቸው ምናምን ብላችሁ እናንተ ትጎዳላችሁ። አንደኛ በሰው ሀገር፣ ሁለተኛ ደግሞ ልጆቹ ጥሩ እንትን አይኖራቸውም። ጥሩ እይታ አይኖራቸውም። ለሁለትም ለእናትም ለአባትም፣ ከሁላችንም ከሁላቸውም ውጭ ሁነው ነው የሚያድጉት። የእናትን እንትን አይሰሙም። የአባትንም ምክር አይሰሙም። የእናትንም ምክር አይሰሙም። በዚህ መካከል ልጆቻችሁ ነገረኛ ና ሌባ ሆኖ ነው የሚያድጉት ስለዚህ ልጆቻችሁን ከባባል ጋር አስቀምጣችሁ አትንጡ እኔ ልምከራችሁ ስለዚህ ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮዬን እኔ በሚቀጥለው ፓርትቱን እንዲቀጥልላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ አስተያየታችሁ ማለት ነው ስለዚህ እስኪ ምን ትያለሽ አንቺ በዚህ ጉዳይ ላይ እስኪ አንዳንድ ነገር በያቸው ቤተሰቦችን እኔ በዚህ ጉዳይ ላይ ምንም እምለው ነገር የለም። ነገር ግን አዎ ያኔ ከሚላም እንዳለችው አንዳንድ በአንዳንድ ሰው ላይ ያለፈ ነገር ነው። እንደገና ደግሞ አዎ ወይ አንዱ በስደት ወይም ደግሞ አንዱ ሚስት በስደት ሆና ባል ከሀገር ካለ በልጆች ላይ ብዙ የሚደርስ ጫና አለ ያ ነገር እኔ አልገድፍም በራሴ ምክንያቱም እቺ ሴትዮ ከልጆቿ ወይም ከትዳሯ ለመራቅ ወይም ለመሸሽ አይደለም፣ እንትን ኑሮ ለማሸነፍ ነው የወጣችው። እና ሰራተኛ እንደገና ደግሞ እዛ ጋ ሰራተኛ በሚኖር ሰዓት የሚፈጠሩ ነገሮች አሉ። እነዛን ነገሮች ለሁላችንም ቢሆን ጥሩ ነው ብዬ እንትን አለ አልገድፍም። ስለዚህ እንግዲህ ተሞክሮ ያለው ሊኖር ይችላል። ያን የደረሰበት ሰው እኛ ላይ ላይደርስብን ይችላል፣ ግን የደረሰበት ሰው ሊኖር ይችላል እና በዛ ነገር ላይ እንግዲህ ተጠንቀቁ። ብራችሁን ያዙ አትበሉ ሰራተኛ ጋር ልጅ ሰራተኛ እናንተ አስለን ምን አለ መሰለሽ፣ አስለን ማለት እኛ ሴቶች የምንሞኘው አንድ ነገር እንሞኛለን። እዛ ሆነው እኛ ዝኩነን የሆነ አላማ ኑሮሽ አላማሽን አሳክተሹ መግባት ነው እንጂ የምትፈልጊው እንደዚህ አደርጋል ይሄን እንሰራል ምናምን ብለሽ አታስቢም፣ በፍጹም ማለት ነው። ቤተሰብ ሲነግርሽ፣ ቤተሰብ ሲነግረንኛ ስለን አንሰማም። ቤተሰብ ሲነግረንም ሆነ ለኛ የሆነ ሰው እንኳን ሴቶች ሲመከር ስንነገር ማለት ነው፣ እውነት ለመናገር አንሰማም። ለምን ከወደዳችሁ ወደዳችሁ ነውና ቤት የህይወት የትዳሬ ብላችሁ ስለምትኖሩ ማለት ነው። ግን በኋላ ላይ ዙራችሁ ዙራችሁ ለቤተሰብ ጠንክ ነው የምትሆኑት፣ ዙራችሁ ዙራችሁ ለቤተሰብ እዳ ነው የምትሆኑት። የፈለገ ነገር ቢሆን ብትታመሙ ምን ብትሉ ቤተሰብ ቤተሰብ ነው። የፈለገ ነገር ይብሉ፣ የፈለገ ነገር ቢያርጉ ቤተሰብ ቤተሰብ ነው። ስለዚህ ቤተሰቦቻችሁ የሚሏችሁን ስሙ። ብሯችሁን አትበሉ። ከፈለገ እናንተ ውጭ ሁናችሁ ይስራ፣ እናንተ ምስሩ፣ እሱ የሚስራ አገር ስትገቢ ነገ ጧት ሁለታችሁም አንድ ላይ መቀጠል መኖር ይቻላል። አማ ግን እናንተ ስደት ሁናችሁ ባላችሁ ኢትዮጵያ ሁኖ ይህንን አድርጊው፣ ይህንን ላኪው እያሉ እነሱ እየተንቀዋለሉ ሆቴል ለሆቴል የሆነ እንትን ቦታ እየሄዱ ብራችሁን እንዳትበሉ። ስለዚህ እኔ ለሴቶች የምመክረው ምክር ጭራሽ ልጆቻችሁን ከቤተሰብ ውጭ ጥላችሁ እንዳትመጡ። በቃ ወንድ ያው ወንድ ነው እላለሁ። ለሴቶች ውጭ ሀገር ላላችሁ ሴቶች እርግጠኛ ነኝ ታውቂያለሽ። አብዛኛው አሁን ሶሻል ሚዲያ እየወጣ ነው። ሁሉም ሰው በቃ ሁሉም ሰው አንዳንድ ሰው አይወጣም። እንደውም እየፈሩ ምናምን አይወጡ። እኔ ገና ማለት ነው የምሬ ነው የምነግራችሁ ገና እኔ በሌላ በትልቅ ሚዲያ ቀርቤ ታሪክ መናገር እፈልጋለሁኝ። ስለዚህ ላይክ ሰብስክራይብ ሼር እያደረጋችሁ ይህን ቪዲዮን አድርሱልኝ ማለት ነው። በጣም የሚገርም ታሪክ ነው ያለኝ እኔ ማለት ነው። ስለዚህ አበረታቱኝ። ሌላ የተሞክሮም ሆነ እውነተኛ ታሪክ ከፈለጋችሁ ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮን አድርሱልኝ፣ አበረታቱኝ ማለት ነው። በሌላ ቪዲዮ መለሳለሁኝ እንሻአላህ። የዛሬው ቪዲዮ ይሄን ይመስላል። በሌላ እመለሳለሁ እንሻአላህ፣ ለዛሬ መልካም ቆይታ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።